ሰላም አለይኩም ወረሕመቱላሂ ወበረካቱ፣ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ማለት አንዳንድ ጊዜ ብዙ ሰዎች ብዙ ተከታይ ሲኖረንና ሆይ ሆይ የሚለን አዋዋላችን አቀማመጣችን ብቻ። ሁላችንም አላህ መልካሙን መንገድ ይምራን፣ በዲናችን ላይ አላህ ያጥናን። ይሄ ሶሻል ሚዲያ ይሄ ቲክቶክ፣ ዩቱብ፣ ፌስቡክ ብቻ የተለያየ ሶሻል ሚዲያ ነገር በተለይ ለእኛ ለሙስሊሞች ወላይ በጣም ትልቅ በሽታ ነው የሆነብን። በእርግጥ ብዙ ሰዎች ይጠቀሙበታል፣ ያድጉበታል፣ ይማሩበታል፣ የተማሩትንም ትምህርት ያሰራጩበታል። ብዙዎቹ ደግሞ መጥፊያችን ከዲን ማዘናጊያችን፣ በቃ አላህ ከረገማቸው ነገሮች ሁሉ እያስገባን ነው። አንዳንድ ጊዜ የሆነ ነገር ለምሳሌ ቲክቶክ ላይ በላይ ሲጫወቱ የሆነ ቅጣትም ሆነ ምን የሚባል ነገር አለና እሱ ነገር ብዙ ሰዎችን የሰው ልጅ ያደርገዋል ብላችሁ የማታስቡት የማትመጥኑት ነገር ላይ ያደርጋሉ ይሰራራሉና በዛውም በተለይ ወንዶች እና ሙስሊሞች የሚሰሩት ስራ በጣም ያሳፍራል፣ ይደብራልም፣ ወንድነትንም ያሳጣል። አንዳንድ ጊዜ ሚዲያን በአንድ በኩል ስንወደው፣ በአንድ በኩል ደግሞ የሚያስጠላ ነገር አለ። ጥሩ ጥሩ ወንድሞች ጥሩ ጥሩ ነገሮች እናገኝበታለን፣ እንሰማበታለን። ደግሞ አንዳንድ ነገር ደግሞ ስናልፍ ደሞ የሆነ ነገር እንደዚህ አይነት ነገር እናያለን። ይሄ ሀቢብ የሚባል ልጅ ከዚች ቤታ ከምትባለው ልጅ ጋር ጌም ገጥሞ መሰለኝ ተቀጣጥቶ ነው መሰል፣ ብቻ እንደዚሁ ሚዲያ ላይ ወደ ላይ ወደ ላይ ስል አየሁትና በጣም ገረመኝም ከፋኝም ደግሞ ያናድዳልም። ብዙ አጋጣሚ ምናልባት እኔም የራሴን ያየሁትንም የተሰማኝንም ነገር ልናገር ብዬ መጣሁ እና ሴቶች ወንዶች ወንዶች የሚሆን ሴቶች ሴት ልጅ የወንድ ልጅ ልብስ መልበስ ወንድ ልጅም ሴትን ልጅ መመሳሰል ልብስም ይሁን ምንም ይሁን ምንም ይሁን፣ ነቢያችን ሶለሏሁ ዐለይሂ ወሰለም ረግመዋል። መመሳሰልን ረግመዋል ማለት ቆይ፣ አሁን ላይ ያለንበት ነገር ማለት እንደው አሁን ይሄ መመሳሰልን በተለያየ ነገር ሰምተናል፣ አይተናል። አይደለም ቀርቶ ነቢያችን ሶለሏሁ ዐለይሂ ወሰለም የረገሙት አላህ የጠላው በጣም የሚታወቅ ሐዲስ እና አንድ የሆነ ሰው እንኳን ትልቅ ሰው እንኳን የሆነ እንደዚህ ረግሟል ሲባል በጣም እንደነግጣለው። እኔ በነገራችን ላይ ወላሂ እርግማን ማለት በጣም ከባድ ነው። እና ይሄ ልያ አሁን ሙስሊም ነው። ወላሂ እያለ ነው የሚለው፣ እንደዛ እያለ ነው እንትን የሚለው እና አይደለም ሙስሊም ነኝ ብሎ ሀታ ሌላ እምነት እንኳን ተከታይ ቢሆን ምን አለ ወንድ በወንድነቱ ወንድ ቢሆን፣ ሱብሃን አላህ። እና እንደው አላህ ልብ ይስጠነው፣ እላሂ ላዚም እና ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩት ወንድ ልጅ ሴት ልጅ በጫማም ይሁን በምንም ይሁን ሴትን ልጅ መመሳሰል ወንድ ልጅም ሴትን መመሳሰል እንዲ ረግመዋል። እና ወንዶችም በሴቶች መመሳሰል የለባቸውም፣ ሴቶችም በወንዶች መመሳሰል የለባቸውም። እና ምን አይነት ጊዜ ላይ ደረስን? እኔ በጣም በጣም የነደደኝ ወላሂ፣ እንዴት ሰው በዚህ ልክ ይወርዳል? ያል እንዴት በዚህ ልክ እዚህ እንዲሁ ሲያስጠላ እስቲሁት እንዲሁ ሲደብር ወላሂ ምንድን ነው የሚመስለው እስኪሁት እንዲሁ ምንስ የፈለገ ነገር ቢሰጠው የፈለገ ነገር ስንት እንዲሁ ቢሰጠው፣ አንድ አንበሳ ነው ያውም አይሰጠው። ምን አለ ቅጣት እንኳን ቢኖርበት ሌላ ቅጣት ተቀጥቶ ሌላ ጨዋታ ተጫውቶ ቢያልፍ እንደዚህ ሴታ ሴት ከሚሆን ጸረተው ጎበዝተው እንደ አላህን እንፍራ። እንደ ወንጀል እኮ ብዙ አይነት ወንጀል አለ። ወላሂ ማለት ውስጡ በየቤታችን ወንጀል እንኳን ቢኖርብን እንደዚህ ሚዲያ ላይ የሚታይ ወንጀል፣ ለህዝብ የሚታይ ወንጀል፣ ድብቅ ወንጀል፣ በራሳችን ወንጀል ና ይሄ ይለያያል። ይሄ እኮ በየህዝብ ፊት በየካሜራ ተቀምጦ የሚቀመጥ ወንጀል ነው። አላህ እንኳን ነገ ተብተህ ምናልባት ወደ ጌታህ ተመልሰህ እንኳን አላህ ቢምርህ እንኳን ይሄ በሰዎች ዘንድ ያለው ነገር ተቀማጭ ነው። የራሳችን የሆነ ወንጀል እንኳን ቢኖርብን ምናልባት ነገ ቀልባችን ተመልሶ ተውበት አድርገን ያለን ወንጀል አላህ ከማረን እንትን ይለናል እና ይሄ እንደዚህ አይነት ነገር ባታረጉ የተሻለ ነው። እባካችሁ እንዲያው ከእንደዚህ አይነት ነገር ተቆጠቡ። እና ይህን ነገር ትልልቅ ኡስታዞች ዘንዲያም እንዲደርስ ሸር አድርጉልኝ። ቁም ነገር እና በጣም ነው ያነደደኝ፣ በጣም ነው ያፈርኩት፣ እኔ ለራሴ ማለት ነው እና የዛሬው ቪዲዮ ይህን ይመስላል። ውድ ቤተሰቦቼ ላይክ፣ ሸር እያደረጋችሁ ለምታበረታቱኝም ለአበረታታችሁኝም ምስጋናዬ ከልብ ነው። ሰላም አለይኩም ወረሕመቱላሂ ወበረካቱ።